ክርስቶስ ተንሰአሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዝኦ ለአዳም ሰላም እምየእዜሰ ኮነ ፍስሓ ወሰላም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ ርኅራሄው በሁላችን ላይ ይደርብንና የእመቤታችን የቅድስት ድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደረብንና ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ የምንማማረው የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓልን ባከበረን በሳምንቱ ወይንም ደግሞ በስምንተኛው ቀን ዳግም ትንሣኤ ብለን እናከብራለንና ስለምን ዳግም ትንሣኤ ብለን እናከብራለን? ጌታችን መድኃኒታችን የሱስ ክርስቶስ በዚህ ዕለት ዳግም ተሰቅሎ ሞቶ ተቀብሮ ሞትን ድል አድርጎ ተነሳ ማለታችን ነው? ወይንስ ደግሞ ምን ማለታችን ነው? ስለምን ይህ ስያሜ የተሰጠ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ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 በሊቁ በቅዱስ ያሬድ አማካኝነት በስምንት ሳምንታት ከፍላ በስምንቱም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ውስጥ ክርስቶስን መጽሐፍ ቅዱስን ስትሰብከን ቆይታለች። ይህም ብቻ ሳይሆን ደግሞ ሰሞነ ሕማማት ብላ ደግሞ እንደዚሁ የጌታን መከራ በሐዘን በለቅሶ በእንባ ሆነን እንድናስብ ስታደርገን ቆይታለች። በሰሞነ ሕማማት ሰኞ ጌታዬ ምን አደረገልኝ የሚለውን እንድናውቅ ስታስተምረን በህማማት ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ምን እንዳደረገልን በዕለቱ ስታስተምረን ቆይታለች። አሁንም ደግሞ ከትንሣኤ በኋላ የጌታችን የመድኃኒታችን የሱስ ክርስቶስን የትንሣኤ በዓል ካከበረን በኋላ ያሉትንም አንድ ሳምንት ደግሞ የየራሳቸው የሆነ ስያሜ ሰጥታ ታስተምረናለች ማለት ነው። ከትንሣኤ በኋላ ያለውን የመጀመሪያውን ሰኞ ማዕዶት ብላ ሰይማልናለች። ማክሰኞን ደግሞ ቶማስ ብላ ሰይማልናለች። ረቡዕን ደግሞ አላዛር ብላ ሰይማልናለች። ሐሙስን ደግሞ አዳም ብላ ሰይማልናለች። ዓርብን ደግሞ ቅድስት ቤተ ክርስቲያን ብላ ሰይማለች። ቅዳሜን ደግሞ ቅዱሳት አንስት ብላ ሰይማለች። እሁድን ደግሞ ዳግም ትንሣኤ ብላ ሰይማለች ማለት ነው። ታዲያ ዛሬም የምንማማረው የትንሣኤን በዓል ባከበርን በሳምንቱ ወይም ደግሞ በዕለተ እሁድ ዳግም ትንሣኤ እያልን እናከብራለን። በተለምዶ በእኛ አጠራር ደግሞ ዳግማ ተንሣኤ እንደምንለው ማለት ነው። ታዲያ ይህንን ስያሜ ስንሰማ አንዳንድ ሰዎች ዳግም ትንሣኤ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም አሁንም ተሰቅሎ ሞቶ ሞት እንድላ አድርጎ ተነሳ የምንል የሚመስላቸው ሰዎች አሉ። ቅድስት ቤተ ክርስቲያናችን ግን የጌታችንን የትንሣኤ በዓል ባከበርን ሳምንት ያለውን ዕለት ዳግም ትንሣኤ ብላ ስትሰይም እነርሱ እንደሚሉት አይነት አይደለም። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁን በማለት ምስጢረ ትንሣኤውን ገልጾላቸዋል። የተወጋ ጎኑን አሳይቷቸው የተቸነከረ እጆቹን በአምስቱ ቅንዋተ መስቀል የተቸነከረ እጆቹን አሳይቷቸው ሚስጥረ ትንሣኤውን ሐዋርያቱ ወይም ደግሞ ደቀ መዛሙርቱ በአንድ ቤት ውስጥ ተሰብስበው አይሁዳውያንን ፈርተው በራቸውን ዘግተው ተሸሽገው በአንድነት ተሰብስበው ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ማታ በሩን ክፈቱልኝ ሳይል ሳያንኳኳ በዝግ በር ገብቶ በመካከላቸው ተገኝቶ አዎ፣ ሰላም ለሁላችሁን ብሎ ሚስጥረ ትንሣኤውን ገልጾላቸው ነበረ። ታዲያ ሚስጠረ ስን ሳይሆን ሲገልጽላቸው ከደቀ መዛሙርቱ መካከል አንዱ ሐዋርያው ቅዱስ ቶማስ በመካከላቸው አልተገኘም የለም ነበረ። በኋላ ታዲያ ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሆነው ደስ ብሏቸው ሲነግሩት እርሱ ግን ይህንን አላምንም አላቸው። ምክንያቱም በኋላ እናንተ አየን ብላችሁ ስትመሰክሩ ስታስተምሩ፣ እኔ ደግሞ ደቀ መዛሙርቱ አይተዋል ወይም ደግሞ ጓደኞች አይተዋል ሰምተዋል ብዬ ላስተምር ነውን? ይህማ አይሆንም። እኔም ይህንን ነገር ካላየው አላምንም አላቸው። ልብ በሉ ወገኖቼ አላምንም አላቸው። ይህንን ስንመለከት ሐዋርያው ቅዱስ ቶማስ ይህንን ጥያቄ ስለምንድን ያነሳ ወይም ደግሞ ስለምን አላምን አለ የሚለውን ስንመለከት አስቀድመን ስለ ቶማስ ማንነት ማወቅ ያስፈልጋል። ከስሙ ትርጉም ጀምሮ ቶማስ የሚለው ቃል ምን ማለት ነው? የስሙ ትርጓሜ ስንል ቶማስ የሚለው ቃል የአረማይክ ቋንቋ ነው። በግሪክ ቋንቋ ደግሞ ዲዲሞስ ይባላል። ቶማስ ማለት ፀሐይ ማለት ነው። ሐዋርያው ቅዱስ ቶማስ ማን ነው ስንል ታዲያ ቅዱስ ቶማስ ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ወገን ነበረ። ልብ በሉ፣ የተጠራው ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ወገን ነበረ። በዚህ የተነሳም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ጌታችን ለቅዱሳን ሐዋርያት ምስጢረትን ሳይሆን ሲገልጥላቸው ወይም ደግሞ ለቅዱሳን ሐዋርያት ሲገለጥላቸው ቅዱስ ቶማስ ከእነርሱ ጋር አልነበረምና ቅዱሳን ሐዋርያትም ለተሞ ለቶማስ ጌታን አየነው ብለው ቢነግሩት የችንካሩን ምልክት በእጆቼ ካላየው ጣቶቼንም ደግሞ በችንካሩ ምልክት ካላስገባው እጄንም ከጎኑ ካላስገባው በስቀር አላምንም ብሎ አላቸው። ልብ በሉ። በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ጀምሮ ስንመለከት የተሸነከረውን እጁንና እግሩን እንዲሁም ደግሞ በጦር የተወጋው ጎኑን ካላየው አላምንም ብሎ መልሶላቸው ነበረ። ቅድስት ቤተ ክርስቲያናችን ስትሰይም ይህንን ሳምንት ወይም ደግሞ ስታስተምረን መጽሐፍ ቅዱስን መነሻ አድርጋ ነው። ይህንን ታሪክ ማወቅ ከፈለጋችሁ የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ ስትመለከቱ ይህንን ታገኛላችሁ። ልብ በሉ፣ ሐዋርያው ቅዱስ ቶማስ ይህንን ሊል የቻለበት ምክንያት ሐዋርያው ቅዱስ ቶማስ የተጠራው ትንሣኤ ሙታን የለም ብለው ከሚያምኑ ከሰዱቃውያን ወገን ስለነበረ ነው ብለናል። አንድም ደግሞ ሌሎች ሐዋርያት ሞትን ድል አድርጎ ተነሳ አየነው እያሉ ሲያስተምሩ፣ እኔ ግን ሰማው ብዬ ላስተምር ነውን ብሎ አዎ፣ የተቸነከረውን እጅና እግሩን በጦር የተወጋው ጎኑን ካላየው አላምንም አላቸው። ልብ በሉ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሁሉ ይልቁንም ደግሞ የመረጣቸው የወዳጆቹን የልብ ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባሕሪ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ልብ በሉ ለመጀመሪያም ጌታችን ለሐዋርያቱ ሲገለጥ በሩን ዘግተው ነበረ። ሐዋርያቱ በሩን ዘግተው፣ ግን እርሱ በሩን ክፈቱልኝ ሳይላቸው በመካከላቸው ቆሞ ሰላም ለእናንተ ይሁን ብሏቸው ነበረ። ልክ መጀመሪያ እንደተገለጸላቸው ሁሉ አሁንም ሐዋርያቱ ወይም ደግሞ ደቀ መዛሙርቱ ሐዋርያው ቅዱስ ቶማስ ባለበት በአንድነት ተሰብስበው በራቸውን ዘግተው ሳሉ በመካከላቸው ገብቶ አዎ፣ ሰላም ለእናንተ ይሁን አላቸው። ይህ የሆነው በስምንተኛው ቀን ነው። ጌታችን የቶማስን ጥርጣሬ ያስወግድለት ዘንድ ሞትን ድል አድርጎ በተነሳ በስምንተኛው ቀን ቅዱስ ቶማስ ከሌሎቹ ሐዋርያት ጋር ሳለ እንደገና በትንሣኤ ዕለት እንደታያቸው ሆኖ በዝግ ቤት ገብቶ ሰላም ከሰጣቸው በኋላ ሰላምታ ከሰጣቸው በኋላ ሐዋርያው ቅዱስ ቶማስን ለይቶ ጠርቶ እንዲህ አለው፦ ቶማስ ቶማስ ና ብችንካር የተቸነከሩ እጆቼን እይ፣ እንዲሁም ደግሞ እጅህን አምጥተ በጦር ወደ ተወጋው ጎኔ አግብተ ዳሰኝ፣ ያመንክ እንጂ ተጠራጣሪ አትሁን ባለው ጊዜ ቶማስም ታዲያ በእጆቹ ለመዳሰስ እጆቹን ዘረጋ። በእጆቹ በዳሰሰ ጊዜም ደግሞ እጁ ከእሳት እንደገባ ጅማትኩም ትርትር አለች። በዚህ ጊዜ ሐዋርያው ቅዱስ ቶማስ ጌታዬ አምላኬ ብሎ ተጣራ። አምላክነቱንም ጌትነቱንም መሰከረ። በዚህ ጊዜ በዮሐንስ ወንጌል ምዕራፍ ቁጥር 29 ላይ እንደምናገኘው አንተ አይተሃልና አምነሃል ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ብሎ ሐዋርያው ቅዱስ ቶማስን ፈውሶታል። ልብ በሉ። ስለዚህ ይቺ የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል ባከበርን ሳምንት ያለችው ዕለተ እሁድ ለምን ዳግም ትንሣኤ ተባለች ስንል ልክ መጀመሪያ ጌታችን ለደቀ መዛሙርቱ እንደተገለጠላቸው ሆኖ ዳግም ደግሞ ሐዋርያው ቅዱስ ቶማስ ባለበት በስምንተኛው ቀን ስለተገለጠላቸው ዳግም ትንሣኤ ብላ ቤተ ክርስቲያናችን ሰይማልናለች ማለት ነው። በሌላ በኩል ደግሞ በአከባበር ወይም ደግሞ በስርዓት የመጀመሪያውን ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃል እግዚአብሔር ሁሉ ሳይለወጥ ሙሉ በሙሉ በዚህ ዕለት በድጋሚ ይከናውናል ማለት ነው። ልብ በሉ ስለዚህ ይችን ዕለት ዳግም ትንሣኤ ብላ ቅድስት ቤተክርስቲያናችን ታስከብረናለች እንጂ ሌሎች እንደሚሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ው ሞትን ድል አድርጎ ለሁለተኛ ጊዜ ተነሳ ማለታችን እንዳልሆነ ልናውቅ ያስፈልጋል። ልብ በሉ ይህን ልናውቅ ያስፈልጋል። የሳምንቷ ዕለተ ሰንበት የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግም ትንሣኤ ተብሎ ይጠራል ይከበራል ማለት ነው። ስለዚህ በዚህ ምክንያት ይህንን ዕለት ዳግም ትንሣኤ ብለን እናከብራለን። ይህንን ያወቅነውን ደግሞ ላላወቁ እህት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማዕተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል፣ ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳል። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል።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 ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።